በስም አብ ወወልድ መንፈስ ቅዱስ አህዱ አምላክ የማቴዎስ ወንጌል ምዕራፍ 16 ፈሪሳውያንና ሰዱቃውያንም ከሰማይ ምልክትን ያሳያቸው ዘንድ ሊፈትኑት መጡ ጌታችን ኢየሱስም መልሶ እንዲህ አላቸው በመሸ ጊዜ ሰማዩ ቀልቷልና ጊዜው ብራ ነው ትላላችሁ በነጋሚ ጊዜ ሰማዩ ደምኖ ቀልቷልና ዛሬ ሲዝን ማል ትላላችሁ እናንተ ግብዞች የሰማዩን ፊት መጥረቁም ታውጋላችሁ የዘመኑንስ ምልክት እንዴት አታውቁም ክፉና መንዝራ ትውልድ ምልክት እንትሻለች፣ ምልክት ግን ከነቢዩ ከዮናስ ምልክት በቀር አይሰጣትም። ከዚህም በኋላ ትቷቸው ሄደ። ደቀ መዛሙርቱም ወደ ማዶ በደረሱ ጊዜ እንጀራ መያዝን ረስተው ነበር። ጌታችን ኢየሱስም ዕወቁ፣ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ አላቸው። እነርሱም እንጀራ ሊያዝንምና እንዲህ ይለናል ብለው እርስ በርሳቸው አሰቡ። ጌታችን ኢየሱስም አውቆባቸው እንዲህ አላቸው፣ እናንተ እምነት ይጎደላችሁ እርስ በርሳችሁ ምን ታስባላችሁ? እንጀራ ስለሌላችሁ ነውን? ገና አታስተውሉምን? በአምስቱ እንጀራ ጊዜስ ለአምስት ሺህ ሰዎች የሆነውን ስንት መሶብም እንዳነሳችሁ አታስቡምን? ወይስ ሰባት እንጀራ ለአራቱ ሺህ ሰው ስንት ቅርጫትም እንዳነሳችሁ ትዛ የላችሁምን? ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ያልኋችሁ ስለ እንጀራ እንዳይደለ እንዴት አታስተውሉም? ከዚህም በኋላ ደቀ መዛሙርቱ ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ ይጠበቁ ዘንድ እንዳልነገራቸው ያን ጊዜ አስተዋሉ። ጌታችን ኢየሱስም ወደ ፊልጶስ ቂሳሪያ አገር በደረሰ ጊዜ ደቀ መዛሙርቱን የሰው ልጅ ሰዎች ማን ይሉታል ብሎ ጠየቃቸው። እነርሱም መጥሙቅ ዮሐንስ ነው የሚሉ አሉ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ ማን ትሉኛላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው ጌታችን ኢየሱስም መልሶ እንዲህ አለው የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ በሰማይ ያለው አባቴ ነው እንጂ ሥጋና ደም ይህን አልገለጠልህምና እኔም እልሃለሁ አንተ ዐለት ነህ በዚህች ዐለት ላይም ቤተ ክርስቲያኔን እሰራታለሁ የሲኦል በሮችም አይበረታቱባትም የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ በምድር የምታስረው በሰማይ እየታሰረ ይሆናል በምድርም የምትፈታው በሰማይ እየተፈታ ይሆናል ከዚህም በኋላ እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው። ከዚያም ጊዜ ጀምሮ ጌታችን ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችን ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዳለው ለደቀ መዛሙርቱ የነግራቸው ጀመረ። ጴጥሮስም መልሶ አቤቱ ይህ አይሆንብህ፣ ከቶ አይድረስብህ እያለ የከለክለው ጀመረ። ጌታችን ኢየሱስ ግን መለስ ብሎ ጴጥሮስን እንዲህ አለው፦ አንተ ሰይጣን፣ ከኋላ ሂድ። እንቅፋት ሆነህብኛል፣ የሰውን እንጂ እግዚአብሔርን አታስብምና። ከዚህም በኋላ ጌታችን ኢየሱስ ደቀ መዛሙርቱን እንዲህ አላቸው፣ እኔን ሊከተል የሚወድ ራሱን ይካድ። ጨክኖም የሞቱን መስቀል ተሸክሞ ይከተለኝ። ነፍሱን ሊያድናት የሚወድ ይጥላታል፣ ስለ እኔ ግን ነፍሱን የሚጥላት ያገኛታል። ሰው ዓለሙን ሁሉ ቢገዛ ነፍሱንም ቢያጣ ለሰው ምን ይረባዋል? ሰው ስለ ነፍሱ ቤዛ ምን በሰጠ ነበር? የሰው ልጅ መላእክቱን አስከትሎ በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ሥራው ዋጋውን ይሰጠዋል። እውነት እላችኋለሁ የሰው ልጅ በመንግሥቱ ሲመጣ እስኪያዩት ድረስ እዚህ ቆመው ካሉት ሞትን የማይቀምሱ አሉ። የማቴዎስ ወንጌል ምዕራፍ 17። ከስድስት ቀንም በኋላ ጌታችን ኢየሱስ ጴጥሮስን የያዕቆብንና ወንድሙን ዮሐንስን ይዞ ለብቻቸው ወደ ረጅም ተራራ ወጣቸው። መልኩም በፊታቸው ተለወጠ፣ ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስም ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ጌታችን ኢየሱስን አቤቱ በዚህ መኖር ለእኛ መልካም ነው፣ ብትወድ ሶስት ቤቶችን በዚህ እንስራ፣ አንዱን ለአንተ፣ አንዱንም ለሙሴ፣ አንዱንም ለኤልያስ አለው። እርሱም ገና ይህን ሲናገር ብሩህ ደመና መጥቶ ጋረዳቸው። እነሆ ከደመናው ውስጥም የምወደው በእርሱም ደስ የሚላይ ልጄ ይህ ነው፣ እርሱን ስሙት የሚል ቃል መጣ። ደቀ መዛሙርቱም ሰምተው በግንባራቸው ወደቁ፣ እጅግም ፈርተው ነበር። ጌታችን ኢየሱስም ቀርቦ ዳሰሳቸው፣ ተነሱ አትፍሩም አላቸው አይናቸውንም አቀን ተዋዩ ነገር ግን ከጌታችን ከኢየሱስ ብቻ በቀር ያዩት ማንም አልነበረም ከተራራውም ሲወርዱ ጌታችን ኢየሱስ የሰው ልጅ ከሙታን ተለይሶ እስኪነሳ ድረስ ያያችሁትን ለማንም አትናገሩ ብሎ አዘዛቸው ደቀ መዛሙርቱም ጻፎች ኤልያስ አስቀድሞ ይመጣ ዘንድ አለው ለምን ይላሉ ብሎ ጠየቁት ጌታችን ኢየሱስን መልሶ እንዲህ አላቸው አዎን ኤልያስ አስቀድሞ ይመጣል ሁሉንም ያቀናል ነገር ግን እላችኋለሁ ኤልያስ ፈጽሞ መጥቷል የወደዱትንም ሁሉ በእርሱ ላይ አደረጉበት እንጂ አላወቁትም። እንዲሁ የሰው ልጅም ከእነርሱ መከራን ይቀበል ዘንድ አለው። ከዚህም በኋላ ደቀ መዛሙርቱ ስለ መጥምቁ ዮሐንስ እንደነገራቸው አወቁ። ወደ ሕዝቡን በደረሱ ጊዜ አንድ ሰው ወደ እርሱ ቀርቦ እየለመነ ሰገደለት፣ እንዲህም አለ፣ አቤቱ ልጅን ማርልኝ። ክፉ ጋኔን በየወሩ መጀመሪያ ያሰቃየዋልና ይዞ ይጥለዋልና፣ ብዙ ጊዜም ወደ ሳት ይጥለዋል። ወደ ውሃም የሚጥልበት ጊዜ አለ። ወደ ደቀ መዛሙርት አመጣሁት፣ እርሱንም ማዳን ተሳናቸው። ከዚህም በኋላ ጌታችን ኢየሱስ መልሶ የማታምን ጠማማ ትውልድ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼ ትታገሳችኋለሁ? ወደዚህ አምጡልኝ አለ። ጌታችን ኢየሱስም ገሰጸውና ጋኔኑ ከእርሱ ወጣ፣ በዚያች ሰዓትም ልጁ ዳነ። ከዚህም በኋላ ደቀ መዛሙርቱ ለብቻቸው ቀርበው ጌታችን ኢየሱስን ስለምንኛ ማውጣት ተሳነን አሉት። ጌታችን ኢየሱስም ስለ እምነታችሁ መጉደል ነው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ ተነቅለህ ሂድ ብትሉት ይፈልሳል፣ የሚሳናችሁ ነገርም የለም። ይህ አይነት ነግን ያለ ጾምና ጸሎት አይወጣም አላቸው። በገሊላም ሲመላለሱ ጌታችን ኢየሱስ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉታል፣ በሦስተኛውም ቀን ይነሳል አላቸው። ደቀ መዛሙርቱም ይህን ሰምተው እጅግ አዘነው። ወደ ቅፍርናሆምን በደረሱ ጊዜ ግብር የሚቀበሉ ሰዎች ወደ ጴጥሮስ መጥተው መምህራችሁ ሁለቱን ዲናር አይገብርምን አሉት። እርሱም አዎን አለ። ወደ ቤትም በገባ ጊዜ ጌታችን ኢየሱስ አስቀድሞ ስምዖን ሆይ ምን ትላለህ? የምድር የምድረ ነገሥታት ቀረጥንና ግብርን ከማን ይቀበላሉ? ከልጆቻቸው ወይስ ከሌሎች አለው። ጴጥሮስም ከሌሎች ነው አለ። ጌታችን ኢየሱስም አለው እንኪያስ ልጆቻቸው ነፃ ናቸው። ነገር ግን እንዳያጉረመርሙ ወደ ባሕር ሂድና መረብጣል በመጀመሪያ የያዝኸውን አሳ ወስደህ አፉን ክፈት። በውስጡም ሰጣጢራ ታገኛለህ። ይኸውም አራት ድሬም ነው። እርሱንም ወስደህ ስለ እኔና ስለ አንተ ስጣቸው አለው። የማቴዎስ ወንጌል ምዕራፍ 18። በዚያችም ሰዓት የጌታችን ኢየሱስ ደቀ መዛሙርት በመንግሥተ ሰማያት ከሁሉ የሚበልጥ ማን ነው እያሉ ወደ እርሱ ቀረቡ። ሕፃንንም ጠርተው መካከላቸው አቆመው፣ እንዲህም አለ። እውነት እላቸኋለሁ፣ ካልተመለሳችሁ፣ እንደዚህም ሕፃን ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም። እንደዚህም ሕፃን ራሱን ዝቅ ያደረገ በመንግሥተ ሰማያት የሚበልጥ ይህ ነው። እንደዚህም ያለውን አንድ ሕፃን በስም የሚቀበል እኔን ይቀበላል። በእኔ ከሚያምኑ ከእነዚህ ከታናናሾች አንዱን የሚያሰናክል አህያ የሚፈጭበት ወፍጮ በአንገቱ ታስሮ ወደ ጥልቅ ባሕር ቢሰጥም ይሻለዋል። ከሚመጣው ማሰናኪያ የተነሳ ለዓለም ወዮለት፣ ማሰናኪያ ግድ ይመጣልና። ነገር ግን ማሰናኪያ ለሚያመጣት ለዚያ ሰው ወዮለት። እጅ ወይም እግርህ ብታስትህ ካንተ ቆርጠህ ጣላት ሁለት እጅ ወይም ሁለት እግር ኖሮህ ወደ ዘላለም እሳት ከምትጣል አንካሳ ወይም ጉንድሽ ሆነህ ወደ ህይወት ብትገባ ይሻልሃልና አይንህ ብታስትህ ካንተ አውጥተህ ጣላት ሁለት አይኑ ኖሮህ ወደ ዘላለም ገሃነመ እሳት ከምትጣል አንድ አይኑ ኖሮህ ወደ ህይወት ብትገባ ይሻልሃልና ከነዚህ ከታናናሾቹ አንዱንስ እንኳ እንዳትንቁ ተጠንቀቁ መላእክቶቻቸው በሰማያት ሁሉ ጊዜ በሰማይ ያለውን ያባቴን ፊት ያያሉ እላችኋለሁ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና። ምን ትላላችሁ? መቶ በጎች ያሉት ሰው ቢኖር ከመካከላቸውም አንዱ ቢጠፋው ዘጠና ዘጠኙን በተራራ ላይ ትቶ የጠፋውን ሊፈልግ ይሄድ የለምን? እውነት እላችኋለሁ ባገኘው ጊዜ ካልጠፉት ከዘጠና ዘጠኙ ይልቅ ጠፍቶ ስለተገኘው ፈጽሞ ደስ ይለዋል። እንዲሁም ከእነዚህ ከታናናሾቹ አንዱ እንኳ ይጠፉ ዘንድ በሰማያት ባለው አባቴ ፊት አይፈቀድም። ወንድምህ አንተን ቢበድልህ ሄደህ ብቻህን ሆነህ ብቻውን አድርገህ ምከረው። ቢሰማህ፣ ወንድምህን ጠቀምከው። ባይሰማህ ግን በሁለተኛው ጊዜ ከአንተ ጋር አንድ ወይም ሁለት ምስክር ያዝ፤ ነገር ሁሉ በሁለት ወይም በሦስት ምስክር ቃል ይጸናልና። እነርሱም ባይሰማቸው ግን ለቤተ ክርስቲያን ንገራት። ቤተ ክርስቲያንንም ባይሰማት እንደ አረማዊና እንደ ቀራጭ ይሁንልህ። እውነት እላችኋለሁ በምድር የምታስሩት በሰማይ እየታሰረ ይሆናል፣ በምድርም የምትፈቱት በሰማይ እየተፈታ ይሆናል። ዳግመኛም እላችኋለሁ ከእናንተ ሁለቱ በምድር ላይ ስለሚለምኑት ነገር ሁሉ ቢተባበሩ በሰማያት ባለው አባቴ ዘንድ ይደረግላቸዋል። ሁለት ወይም ሶስት በስሜ በሚሰበሰቡበት እኔ በዚያ በመካከላቸው እኖራለሁና። ከዚህም በኋላ ጴጥሮስ ወደ እርሱ ቀርቦ አቤቱ ወንድም የሚበድለኝ ስንት ጊዜ ልተውለት? እስከ ሰባት ጊዜ ነውን? አለው። ጌታችን ኢየሱስም እንዲህ አለው፣ እስከ ሰባ ጊዜ ሰባት ነው እንጂ እስከ ሰባት አለልህም። ስለዚህም መንግሥተ ሰማያት ባሮቹን ሊቆጣጠራቸው የወደደ ንጉሥን ትመስላለች። ሊቆጣጠራቸውን በጀመረ ጊዜ እልፍ መክሪት የሚከፍለውን አንድ ባለ ዕዳ ወደ እርሱ አመጡ። የሚከፍለውን ባጣ ጊዜ ጌታው እርሱና ሚስቱ ልጆቹም፣ ያለውም ሁሉ እንዲሸጡና ዕዳውን እንዲከፍል አዘዘ። ወዲያውም ያ አገልጋይ ወድቆ ሰገደለት፣ አቤቱ ታገሰኝ፣ ሁሉን እከፍልሃለሁ እያለ ለመነው። ጌታውም ያን አገልጋይ አዘነለትና ፈታው፣ ዕዳውንም ተወለት። ነገር ግን ያ አገልጋይ በወጣ ጊዜ ከአገልጋዮች ባልንጀሮቹ መቶ ዲናር የሚከፍለውን አንድ ባለዕዳ አገኘና የምትከፍለኝን ስጠኝ ብሎ አንቆ ያዘው። ያም የጌታው አገልጋይ እግሩ ላይ ወድቆ ታገሰኝ ሁሉንም እከፍልሃለሁ እያለ ለመነው። እርሱም እምቢ አለው፣ እዳውንም እስኪ ከፍለው ድረስ ወስዶ አሰረው። ባልንጀሮቹ አገልጋዮችም ያደረገውን አይተው እጅግ አዘኑ ነው። ሄዶም የሆነውን ሁሉ ለጌታቸው ነገሩት። ከዚህም በኋላ ጌታው ጠራውና እንዲህ አለው፣ አንተ ክፉ አገልጋይ፣ ስለለመንከኝ ዕዳህን ሁሉ ተውኩልህ። አንተስ እኔ እንደማርሁህ ባልንጀርሃን ልትምረው አይገባህምን? ጌታውም ተቆጥቶ ዕዳውን ሁሉ ጨርሶ እስኪከፍለው ድረስ ለሚያሰቃዩት አሳልፎ ሰጠው። እናንተም የወንድሞቻችሁን በደል ከልባችሁ ይቅርባት ይቅር ባትሉ በሰማያት ያለው አባቴ እንዲሁ ያደርግባችኋል። ምዕራፍ 19 ይቀጥላል። ረድኤተ እግዚአብሔር አይለየን።